ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈታችሁልኝ? እኔ ደና ነኝ፣ በያላችሁበት ደና ሁኑ። ዛሬ ስለዚህ እህት ህይወቷ እንግዲህ በመድኃኒት ህይወቷ አልፏል። አንደኛውም ደግሞ ታማ ሆስፒታል ነችና ብዙ ብዙ ከዚህ በፊት ስለ መድኃኒት ብዙ አውርተናል። የሚጠቅማችሁንም ደግሞ ነግሬያችሁ የተጠቀማችሁ የነገራችሁኝም አላችሁና እኔ በተአመድ ማለት ነው፣ ጓደኞች አረቦች መድኃኒት ሲሰጡኝ እኔ አልወስድም። ለምን እንደሆነ ያላቅም። የሆነ በቃ አሉ እኮ ማለት ጥሩ አሉ፣ በደንብ አይቶ የሚሰጡን ማለት፣ ያገኙትን የማይሰጡም አሉ። ግን እኔ እፈራለሁ፣ የሆነ እኔን ለመግደል የሚሰጡኝ ነው የሚመስለኝ። እና የሚሰጡኝም መድኃኒት አልወስድም። ወይም ፋርማሲ ሄጄ ምናምን ተናግሬ ካልሆነ በስተቀር አንስቶ የሚሰጡኝ መድኃኒት አልወስድም። ምክንያቱም እነሱ በሽታ ተመርምሮ በሽታቸው ታውቀው ነው የሚሰጣቸው እና ሁሌ ያው የሚታወቅ ነው። ስንታመም የት ማንኛውም አረቦች ፓናዶል እያገኙትን ነው አንስቶ የሚሰጡን። ራሳችንንም ሲያመን፣ ምናችንን ሲያመን ፓናዶል ወይም ያገኙትን ወይም የምንድን ነው ብሎ በደንብ አያነቡም ምናምን ነገር በቃ ለምን እንደሆነ ያላቅምኛን። እንደ እንስሳ እያሰቡ ይሁን አላቅምኛን። ነብስ የለንም እንዴ? ግን ለራሳቸው ጊዜ ሲሆን ለምን ራስ ምታት አይሆንም? ሆስፒታል ሄዶ ተመርምሮ ልጆቻቸው ሲታመሙ ምናምን ነገር፣ ለኛ ግን ምንም ግድ የላቸውም ያገኙትን ነው አንስተው የሚሰጡና በጣም ነው ያሳዘነችኝ። እንግዲህ ይህንን የሚታዩት መድኃኒት በጣም አደገኛ ከአንድም ሁለት ስላየውት፣ ራሳቸውን እንድትጠብቁ እህቶቼ። መድኃኒት አንዳንዴ መድኃኒትም ጥሩ ነው ይገላል መድኃኒት ከበሽታ ጋር ከማይገናኝ በሽታ ጋር ሲገናኝ አስባቸዋል። በጣም ነው ያሳዘነችኝ። አንደኛው ደግሞ እንግዲህ ከአፍንጫውና ከአፏ ደም ሲፈስ አይተናል። እያ ቲክቶክ ላይ አይታቸዋል ብዬ አስባለሁ። በጣም ነው የሚዘገን። ነው ይህን መድኃኒት ሰታኝ ነው ቫይታሚን ነው ለሰውነት ይሆናል። በተአምር አረቦች ቫይታሚን አይሰጡም። እኔ ቫይታሚን እነግራቸዋለሁ። ኦሜጋ ስሪ የሚባል ቫይታሚን አለ ለጸጉር ለፊታችን እርጅና ምናምን ይከላከላል፣ በጣም ለብዙ ነገር ነው የሚጠቅመው። በጣም ውድ ነው የሚገዙት፣ እዚህ አስራ አምስት ዲናር ነው ምናምን ነው የሚገዙት። እሱን ውሰዱ አይሉም። ራሳቸውንና ለልጆቻቸውን እንደ ፊት ለፊት ያስቀምጡ ካስቀምጡ፣ እሷም ትንሽነት ነት ቆጥሮ ነው የሚያስቀምጡት። በተአምር አረቦች ለእኛ ቫይታሚን አይሰጡም። እና ምንድነው ኢትዮጵያም ስትሄዱ ገዝታችው ይሄዱ የእውነት በጣም አሪፍ ነው። ኦሜጋ ውድ ነው እንጂ ቫይታሚን ብትወስዱ ለብዙ ነገር ለጤናችሁ፣ ለፊታችሁ፣ ለጥፍራችሁ፣ ለጸጉራችሁ እኔ ምን አልገልስላችሁም። ግን ስትሄዱ ገጽታችሁ እዛችሁ ብትሄዱ ሁሌም ደግሞ ብትወስዱ ለጤናችሁ አሪፍ ነው። ቫይታሚን ሲ ይቅርታ፣ ኦሜጋ ስር የሚባል መድኃኒት ማለት ነው። እነሱ በተአምር አይሰጡም። እዚህ ቤትም አሉ ይወስዳሉ፣ ግን ውድ ነው የሚገዙት። ገባ እኛ ለሰራተኞቹ በተአምር ቫይታሚን መድኃኒት አይሰጡንም። ምንድነው እቺ ልጅ፣ ይሄ መድኃኒት ለሰውነት ይሆናል፣ ቫይታሚን ነው፣ ድካም ይከላክላል ብላ ነው እንግዲህ ማዳማ ለልጅቷ አይሰጠቻትና አይሰጠቻት። እንግዲህ ፈጣሪ አትርፏል አንዱ አትርፏለች፣ አንዷ ሞታለች በዚህ መድኃኒት ምክንያት። ይሄ መድኃኒት በጣም አደገኛ። ይሄ ስትሮክ በሽታ በጣም መጥፎ አደገኛ በሽታ ያለባቸው ሰዎች ናቸው መውሰድ ያለባቸው። ጉጉል ደስ ሰርች አድርጌ እያየው ነበር፣ እና በጣም መጥፎ መድኃኒት ነው። ይሁት በደንብ ይሁት። እኔ መድኃኒት ሲሰጡ ጋርቤጅ ውስጥ ነው እሺ ብዬ ቀበላቸውና ጋርቤጅ ውስጥ ለምን እንደሆነ ያላቅም። በተአምር እኔ አላምናቸው ማርያም ነው የሚላቸውና፣ መልካም አረቦች እኮ አሉ። መጥፎ ሁሉ መጥፎ ነው እያልኩ አይደለም፣ ግን እነሱ የሰጡኝ መድኃኒት በተአምር አምኜ አልወስድም። እባካችሁን እራሳችሁን ጠብቁ ስትታመሙ ፋርማሲ ሂዱ። ምንም ማለት አይደለም አስር ሀያ ዲናር ለነፍሳችሁ ማውጣት ምንም ማለት አይደለም። የታመማችሁትን ነገር ተናግራችሁ ይሰጣቸዋል። ገባችሁ? ግን ማዳሞች ከፍሪጅ ውስጥ አውጥቶ የሚሰጡትን ነገር አደራችሁን፣ እህቶቼ እራሳችሁን ጠብቁ። በጣም ነው በጣም ነው ያሳዘነችኝ ማርያምን። እና ደግሞ ፓናዶል ማለት ነው ፓናዶል፣ እባካችሁ ፓናዶል በሆነ ባለሆነ አታብዙ። ትንሽ የራስ ምታትም ሲኖር ፓናዶል ፓናዶል እና ፓናዶልም ሲበዛ ለጤና ለአይምሯችን ጥሩ አይደለም። እኔ በጣም የከፋ ካልሆነ በስተቀር ፓናዶል አልወስድም። ጥሩ እኮ ነው መውሰድ፣ ግን በሆነ ባልሆነ ፓናዶል መድኒት ሲበዛ ያለው ነገር ታውቁታላችሁና መድኒት አታብዙ። ለጤናችሁ ጥሩ አይደለም። ትኩስ ሻይ በጂንጅብል ጠጡ ምናምን ነገር የከፋ ካለሆነ ለትንሽም ለትንቅም ፓናዶላ አትውሰዱ። ና አይዟችሁ፣ ሁላችሁ ፈጣሪ ጠብቃችሁ። በጣም ይሄ መድኃኒት ኪሎግራሙን ራሱ አይሳቸው ሰባ ምናምን ነው እና፣ ብቻ በጣም አደገኛ መድኃኒት ነው። ይሄ ስትሮክ በሽታ በጣም ትላልቅ በጣም አደገኛ በሽተኞች ናቸው ይህንን መድኃኒት የሚወስዱ ማለት ነው። ማንኛውም ሰው የሚወስድ መድኃኒት አይደለም። አትውሰዱ። ያገኛችሁትን መድኃኒት ሲሰጣችሁ አትውሰዱ። እሺ ብሉና፣ እሺ ብላችሁ ተቀብላችሁ ጣሉት። ማርያምን አትውሰዱ። እኔ አልወስድም በተአምር። ለምን እንደሆነ ያላቅም። የሆነ እነሱ ሲሰጡ ቅፍፍ ነው የሚለኝ፣ አልወስድም። በተረፈ ፈጣሪ ጠብቀን፣ ፈጣሪ መጥፎ በሽታ ከኛ ይከላከለን። አንታመም አይባልም፣ ሰው ልጅ ይታመማል። ግን መድኃኒት ጥሩ እንደሆነ መጥፎም ነው ያገኘ ነው። መድኃኒት ስንወስድ ለጤናችን ጥሩ አይደለም። ፈጣሪ ይጠብቃችሁ። አዳዲስ ሲሆናችሁ ደግሞ ላይክ ሰብስክራይብ አድርጉ። እንግዲህ የሞተችዋ እህታችንን ፈጣሪ ነፍሷን ይማር፣ የታመመችንም ደግሞ ፈጣሪ ጨርሶ ይማራት። ፈጣሪ ይጠብቅን። ፈጣሪ ከእንደዚ አይነት ከድንገተኛ አደጋ ፈጣሪ ጠብቅን፣ በሰላም ወደ ሀገራችን ይመልሰን እህቶቼ። አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። አሁን ደግሞ ሙቀት መጥቷል። እንግዲህ ራሳችሁን ጠብቁ፣ ውሃ ጠጡ። ውሃ በጣም አሪፍ ነው። ለፊታችንም ለብዙ ነገር ውሃ ጥሩ ነው። አሁን ሙቀት ስለሆነ ያው ውሃ ጠጡ። አይዟችሁ፣ ራሳችሁን ጠብቁ። ይላለው እያላችሁበት ሰላሙኑ መልካም ጊዜ መልካም ቆይታ